አድማጭ ተመልካቾች የዕለቱን ሰበርና አበይት መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። በአማራ ክልል እየተደረጉ ያሉ ውጊያዎች በእጥፍ ግለቱ መጨመሩን እየተነገረ ነው። በምሬ ወዳጅ የሚመራው የወሎ ፋኖም በአገዛዙ ኃይል ላይ ከፍተኛ ጥቃት ሰንዝሯል። አምስት መኪና ሙሉ የአገዛዙ ወታደርም ወደ ሰማይ መሸኘቱ ተሰምቷል። በዘጠኝ የወሎ ግዛቶች ሁለቱ ኃይሎች አንገት ለአንገት ተናንቀው ፍልሚያ አድርገዋል። በወሎ የአድማ ብተናው እንዲሁ ከፋኑ ኃይሎች አላ የሚታሰበው ዱብዳ ገጥሞታል። ከኮምቦልቻ ሄሊኮፕተር ስትመላለስ አድራለች። ሄሊኮፕተሯ ምን ገጠማት ነው የሚለውን ጨምሮ መረጃዎቹን ሁሉንም በዝርዝር ተሰሙታላቸው። በጎጃም ከፍተኛ ውጊያ እየተካሄደ ነው። የጎጃም ፋኖ በሚጫ ለተገደሉ ንጹሐን በሚል በአርበኛ ዘመነ ካሴ ትእዛዝ የተጀመረ ከፍተኛ መብረቃዊ ጥቃት እያደረገ ነው። የመከላከያ ሰራዊቱ በጎጃም ውርጅብኝ ደርሰውበታል። ፋኖ በተለያዩ ግንባሮች ውጊያ እያደረገ

ወደ ከተሞችም ገብቶ ከባድ ትንቅንቅ አድርጓል። ከመከላከያ ሰራዊቱ እየከዳ ወደ ፋኑ ኃይሎች የሚገባው ቁጥርን በእጥፍ ጨምሯል ተብሏል። ዝርዝሩ ወደ እናንተ ይቀርባል። በኢትዮጵያ በየቀኑ አጀንዳዎች ይፈጠራሉ። በአብዛኛው የእነዚህ አጀንዳዎች ባለቤት ደግሞ መንግሥት ነው። ታዲያ በዚህ ሳምንት ደግሞ በአንድ ክልል ክርስቲያኖች በዩኒቨርሲቲ ውስጥ ነጠላ መልበስ ሲከለከሉም፣ በሌላ ክልል ደግሞ ሙስሊሞች ሂጃብ መልበስ ተከለክለዋል። የት አካባቢ ነው እነዚህ እውነቶች የተፈጠሩት? ጉዳዩን የሚያብራራ መረጃም ይዘናል፣ እናስደምጣችኋለን። ከውጭ በተሰማ መረጃ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሌላ ትኩሳት አስነስተዋል። ለኢትዮጵያም ሆነ ለመላው ዓለም ያስደነገጠም አዲስ ህግም አጽድቀዋል። በዝርዝር ትሰሙታላችሁም። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ፣ እንዲሁም ሀሳብ አስተያየት እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩም። በቅድሚያም የሰላሌ ዩኒቨርሲቲ በክርስቲያን የዩኒቨርሲቲ ተማሪዎች ላይ ግፍ እየፈጸመ መሆኑ ተነገረ። ነጠላ መልበስ በግቢ ውስጥ የከለከለው ኦርቶዶክሳዊ ጾመኞችን ምግብ እንዳያወጡ ያገደው ሰላሌ ዩኒቨርሲቲም አድላዊ ተግባሩን በማናለብኝነት ገፍቶበታል። በፎቶ ላይ እንደምትመለከቱት ሙስሊሞች እምነታቸውን የሚገልጽ ልብስ ለብሰው በነጻነት ይንቀሳቀሳሉ። ኦርቶዶክሳውያን እህቶች ግን ነጠላቸውን በፌስታል ሸሽገው ይዘውታል። ከጾም በኋላ የሚመገቡትን ምሳም ማውጣትም ተከልክለዋል። እባካችሁ ድምፅ ሁኑን፣ ሲሉን ለሚዲያችን ተናግረዋል። ይህ በእንዲህ እንዳለም በአክሱም የሚገኙ ሙስሊም ተማሪዎች ላይ የተጣለው የሂጃብ ክልከላም እስካሁን እልባት አለማግኘቱም ተገልጿል። የትግራይ ክልል እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሼክ አደም አብዱል ቃድር ዛሬ በሰጡት መግለጫ በተማሪዎች ላይ የተደረገው ክልከላም በተመለከተ ውይይቶች ቢደረጉም መፍትሄ ሊገኝ አልቻለም ሲሉም ተናግረዋል። የምክር ቤቱ ጸሐፊ ሀጂ መሐመድ ካህሳይ በበኩላቸው ሂጃብ የመልበስ ክልከላው እስካሁን አለመነሳቱን ጠቅሰው አሁንም ጥያቄያችን እንዲመለስ ጥሪም እናቀርባለን ብለዋል። ጨምሮም የሃይማኖት መቻቻል፣ መከባበር የአንድ ሀገር የሀገር ሕዝብ መልካም ጌጥና መለያ ናቸው። ክልከላው የሃይማኖት እኩልነትን፣ የመማር መብትን የሚጻረርን ያሉት ጸሐፊው ምክር ቤታቸው ጉዳዩን በሕግ እየተከታተለው እንደሚገኝም አስረድተዋል። በአክሱም ከተማ 159 ሴት ሙስሊም ተማሪዎች ሂጃብ ለብሰው ትምህርት ቤት እንዳይገቡ በመታገዳቸው ከትምህርት ገበታቸው ውጭ ከሆኑን ስድስት ወር ያለፋቸው መሆኑን ይታወቃል። ከዚህ በመቀጠል ከአማራ ክልል ወደተገኙ ሰበር የግንባር መረጃዎች ያልፋሉ። አንድነት ቦሎ ግንባር ተጠናክሮ እንደቀጠለ ነው። የአማራ ፋኖ ቦሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድና የክፍለ ጦሩ ቃኞች በተባበረ ጠንካራ ክንዳቸው በብልጽግና ሰራዊት ኃይል ላይ ከፍተኛ ጥቃት በመሰንዘር ከፍተኛ ጉዳት ማድረሳቸው ተሰማ። የብልጽግና ኃይል ከመሃል ሳይንት ወረዳ ዴንሳ ከተማ መነሻውን አድርጎም ባርኒና ገነቴ ሬሽንና አምራር ጭኖ በመመለስ ላይ እያለም ያልጠበቀው የሞት ድግስ በአትሮንስ ብርጊድና የክፍለ ጦሩ ቃኞች አስተናግደዋል። ይህንን የብልጽግና ኃይል የፋኖ ኃይሎች ከፍተኛ ጉዳትም አድርሰውበታል። የመጀመሪያውን ጉዞ በሰላም እየተጓዘ የሄደው የስልጣን ጠባቂው ቅጥረኛ የብልጽግና ኃይል የመልስ ጉዞን እንደ ቋያ እሳት የሚያቃጥል የቦምብና የጥይት አረር ወርዶበታል፤ ሲሉም የመረጃ ምንጮቻችን ገልጸዋል። በዘጠኝ ልዩ ቦታዎች ውጊያ ተደርጓል። በለጩማ ክርስቶስ፣ ሰምራም፣ ጎዴል ተናጋሪም፣ እየዋሻ ቀበሮ ሜዳም፣ ጉዲትና ማጎለቻ በሚባሉ ቦታዎች የብልጽግና ኃይልን የጥይት አጥር ውስጥ በማስገባት የብልጽግናን ኃይል ዘመኑን እንዲረግም አድርገውታል ሲሉም የመረጃ ምንጮቻችን ጠቅሰዋል። የአገዛዙ ኃይል የደረሰበት ሰብአዊ ኪሳራም እጅግ በጣም ከባድ ነውም ተብሏል። ከአስር በላይ መኪና ሆዳደርና ቅጥረኛ ጦር ጭኖ የመጣ ሲሆን አምስቱ መኪናዎች ወደ ብሔረ ሙታን የተላኩና ከባድና ቀላል ቁስለኛ በመጫን እግሪያው ጭኝ ብለው ፈርጠጠዋል በዚህ ውጊያ የብልጽግና ኃይል አጥንቱን ብቻ ሳይሆን ቅስሙን ሰባብረነዋል ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ ከዚሁ ዘመቻ አንድነት ወሎ ላይ ሌላ ድልን ተቀናጅተዋል የፋኖ ኃይሎች። የአማራ ፋኖ ቦሎ ቤተ አማራ ላስታ ሳምኖ ኮሩባን ባተ ክፍለ ጦር ወዳደር አድማ ብተና ላይ ጅምላ ጥቃት ሰንዝረዋል። ትላንት ከጠዋቱ ሶስት ሰዓት ላይ የአማራ ብልጽግና ኃይል ነጻ ቀጠና ነው ብሎ ሲንቀሳቀስ በሰሜን ወሎ ዞን መቄት ወረዳ ስር የምትገኘው አርቢት ከተማ ላይ አላበስቶቹ ደፈጣ በመያዝ ራሱን ለኦህዴድ ብልጽግና አሳልፎ ለሰጠው በድሮ አጠራሩ አማራ አድማ ብትናም የአሁኑ አድማ መከላከያ ሰራዊት ላይ ጥቃት በመፈጸም የብልጽግና ሰራዊቱን ብዙ ቁጥር ያለው ሙትና ቁስለኛ በአንድ አምፑላስ በሁለት ፓትሮል መኪና ጭኖም ወደ ነበረበት ካምፕ እንዲመለስ አድርገውታል። የአማራ ፋኖ ቦሎም አሳምነው ኮር። በዚህ ጥቃትም በርካቶች የአድማ ብተና አባላት ሕይወታቸው እያለፈ ሲሆን እስካሁን ግን በቁጥር የተገለጸ ነገር የለም። ይህ በእንዲህ እንዳለም ዛሬ ሌሊት አዳሮን መነሻቸውን ከተለያዩ አካባቢዎች ያደረጉ የገዢው ቡድን ወታደሮች በኮምቦልቻ አየር ማረፊያ መራገፋቸው ተሰምቷል። ወታደሮቹ በሲቪል ማመላለሻ አውሮፕላን ጭምር እንዲሁም በወታደራዊ ሄሊኮፕተሮች ነው የተጓጓዙት ተብለዋል። ምሽት ጀምሮ እስከ እኩለ ሌሊት ድረስ ሄሊኮፕተሮቹና የሲቪል ማጓጓዣ ቦይንግ አውሮፕላን በተደጋጋሚ አርፈዋል ሲል የገለጹት ምንጮቻችን በዚህም ክላሽና ሌሎች ትጥቆችን እያነገቡም በርካታ ቁጥር ያላቸው የመከላከያ ሰራዊት አባላት ተራክፈዋልም ተብለዋል ምንጮች አክለውም ምሽቱን በኮምቦልቻ አየር ማረፊያም ከተራገፉት ወታደሮች መካከል ከፊሎቹ በተወሰነ ወታ ወታደራዊ ኦራሎች ተጭነው በአማራ ክልል ውስጥ ልዩ ዞን ተሰጥቷቸው በሚኖሩ የኦሮሚያ ብሔረሰቦች አካባቢ ተጉዘው እያደሩ ሲሆን መዳረሻቸውን በሰንበቴም አድርገው አጣዬና ሌሎች የሸዋ አካባቢዎች ሳይሆን አይቀርም በሚል ግምታቸውን አስቀምጠዋል። ቀሪዎቹ ደግሞ በሌሎች ወታደራዊ በሆኑና ወታደራዊ ባልሆኑ ግዳጅ በተያዙም የጭነት ተሽከርካሪዎች ተሳፍረው ወደ ደሴ መጓዛቸውን ምንጮች ገልጸዋል። አድማጮች በትላንትናው ዘገባችን የአገዛዙ ኃይሎች በፋኑ ኃይሎች ደሴ ልትያዝ ነው በሚል ወዲሁ ኃይላቸውን እያሰባሰቡ መሆኑን መግለጻችን የሚታወስ ነው። ታዲያ ይህ እውነትም ከዚህ ዝግጅት አንጻር ሊታይም ይገባል። ከወሎ ስንወጣ በቀጥታ ወደ ጎጃም ግንባር እናልፋለን። በብርቃት የመከላከያ ሰራዊትና የፋኖ ኃይሎች ጉሮሮ ለጉሮሮ ተናንቀው ከባድ ውጊያ እያደረጉ ነው። በዛሬው ዕለት በአማራ ፋኖ በጎጃም ሰብሳቢም አርበኛ ዘመነ ካሴ እንዲሁም በአማራ ፋኖ በጎጃም ዘመቻ መሪም መቶ አለቃ አበበሰው ሆን ስምሪት ሰጪነት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ብርጌዶች በጥምረት ወገኖቻችን በተጨፈጨፉበት ሳሜን ምጫ ብርቃት ቀጠናና የተለያዩ ቦታዎች ላይ በግፍ የተጨፈጨፉም የአማራ ወገኖቻችንን ደም ለመመለስ ፋኖ ዘሪሁን አስራ ሶስት እንዲሆን የብልጽግና ኃይሎች ጀኔራል መድፍ ጭምር ጥቅም ላይ የዋሉበት። ተጋድሎ ሲደረጉ ውሏል። በዚህም የአማራ ፋኖ በነዚህ አካባቢዎች ከፍተኛ ድልን የተቀናጀ ሲሆን በርካታ የአገዛዙ ሰራዊትም እስከ ወዲያኛው መሸኘቱ የተነገረው። ይህ በእንዲህ እንዳለም በትላንትናው ዕለት በተደረጉ ውጊያዎች ከምሽቱ አስር ሰዓት ወደ ጃቤ ጠህናን ወረዳም ዛባ ጽዮን ቀበሌ የገባው የብርሃኑ ጁላ ጦር ባረንዛው ጃሞት ብርጌድ ቢተው ሻለቃ ብርቱ ምትቀምሷል ስለሆኑ የመረጃ ምንጮቻችን ገልጸዋል። ተገኝተዋል። በከባድ መሳሪያ ሽፋን እግሪያው ጭኛለ ሲሆን ከአምስት በላይ የብልጽግና ኃይል ሲደመሰስ ብዛት ያለው ቁስለኛም በአምቡላንስ ጭኖም ፈርጥጧል ሲሉ የመረጃ ምንጮቻችን ጠቅሰዋል። በሌላ በኩል ክሊኒክ ከተማ አምስት ክላሽ የተማረከ ሲሆን ከስድስት በላይ ጥለውት የሄዱትን የብልጽግና ኃይል አስከሬን ማህበረሰቡ ዛሬ አንስቶ ቀብረዋል። የብልጽግና ኃይሎች አንስተው የወሰዱት አስከሬን ቁጥሩ ከመብዛቱ የተነሳ መቁጠርን አስቸግሯል ተብሏል። ይህ በእንዲህ እንዳለም 16ኛ ቀኑን በያዘው ዘመቻ አንድነት በጎጃም የማራፋን ነው። በጎጃም በዘመቻ አንድነት በትላንትናውና በዛሬው ዕለት ባድረጋቸው ተጋድሎ በያውደ ውጊያው ድልን ተቀናጅቷል። በዚህም ይልማዴንሳ አግታጎባ መንደር አፋፍ መንደርና አግታ ከተማ ቀኑን ሙሉም ውጊያ ሲያደርጉ ውሏል። የተሳተፉ ብርጌዶች ከነአንሙት ያዛቸውና ባህር ዳር ብርጌድ የተወጣጡ ኃይል ሲሆኑም በውጤቱም ከሰባ በላይ የሚሆን የብልጽግና ኃይል ደምስሰናል ሲሉም የፋኖ ኃይሎች ገልጸዋል። ዳንግላ ላይ ከቀኑ ዘጠኝ ሰዓት ተኩል ጀምሮም ውጊያ ተደርጓል። መንገሻ ጀንበሬም በከፍተኛ አባድራን ከብልጽግና ኃይል አስለቅቆም ወደ አፈር ማፈሻ ላይ እንዲያፈገፍጉም። አድርገዋቸዋል። ከአባድራ ያፈገፈገው የብልጽግና ኃይል መድኃኒዓለም ቤተ ክርስቲያን ላይ መሽጎም ራሱን አትረፏል። ፋኖ ወደ ቤተ ክርስቲያን መተኮስ አልቻለም። በሌላ በኩል የብልጽግና ኃይል የያዘውን ኬላም አስለቅቋል። በመጨረሻም አባድር ቤተ ክርስቲያን የነበረው ኃይል ከጫራ ተጨማሪ ኃይል ይዞ ቢመጣም ተቀጥጦ ፋኖ ኦፕሬሽኑን ጨርሶም ከተማዋ ወጥቷል፣ ሲሉ የመረጃ ምንጮቻችን ጠቅሰዋል። ምጫ ላይ ከብርቃት ወደ ሪሞ ዴንሳባት መሄጃም በተለምዶ አጣሪ ተብሎ የሚጠራ ቦታ ላይ በተለይም ጋፊትና ገብርኤል ላይ የነበረውን የመከላከያ ሰራዊት ምሽግንም የፋኖ ኃይሎች አስለቅቀዋል። ፍጣ ሚካኤል እና ብርቃት ከተማም በነበረው ውጊያ የመከላከያ ሰራዊት ፈርጥጦም የገባበት አልታወቀም። በዚህ አውደ ውጊያም ከመቶ በላይ የብልጽግና ኃይል ወደ ሰማይ መሸኘት ሆኖ የተረጋገጠው ትግራይ ከተማ ታደሰ ሙሉ ነብርጌድ አስተዳደር አካባቢ የፋኖ ኃይሎች ገብተው እንደነበረም ተረጋግጧል። ትላንት ምሽት 11 ሰዓት ተኩል አካባቢም ከተማዋ ውስጥ ውጊያ ተደርጓል። ከ30 በላይ የብልጽግና ኃይልም አሸልዋል። ይህ በእንዲህ እንዳለም ከጥይት የተረፈው የብልጽግና ታጣቂም አማራጩን ተጠቅሞ ከብልጽግና ስርዓት ራሱን ነጻ እያወጣ ነው ሲሉም የፋኖ ኃይሎች ገለጹ። የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ኤፍሬም አጥናፉ ብርጌድ በሻለቃው ጦር መሪ ዘመነ አዲሱም በዘመቻ መሪ 50 አለቃ ፈንታሁን ይሁንና በሌሎች በሻለቃው ስር በሚገኙ የሻምበላ አመራሮች እየተመሩ ከዛሃራ ላይ የብልጽግናን 73 ሰራዊቱን ከደመሰሱበትና የተወሰነ ሚሊሻ ከ35 ክላሽንኮቭ መሳሪያ ጋር ከተቀበሉት ወዲህም አንድ ጊዜ የማጥቃት ሙከራ አድርጎም ዳጊ አቮላ ላይ 12 እድለቢስ የተነጠቀውና ሽጓሌ ውስጥ በዚህችው ረመጥ ሻለቃም በከበባ ተይዞ ስድስት ሙጃም የተነጠቀበት የብልጽግና ኃይል አሁን ላይ ትክክለኛን ያለውን አማራጭ እየወሰደ ይገኛል። ከሰሞኑን ማለትም ወይም ትላንት ብቻ ዘጠኝ የሚደርሱ የአድማ በታኝ አባላት ጊዜያዊ መሸሸጊያቸው ከሆነው ጸርጊና ችጓሊ ምሽግ ላይ በሌሊት ስርዓቱን ከድተው የወጡ ሲሆን የተወሰኑ ሚሊሻዎችም ስርዓቱ እየፈጸመ ስላለው ጸረ አማራ ዘመቻ ለምን የሚል ጥያቄ በማንሳታቸው በአገዛዙም ተረሽነዋል። በቀጠናው የምትገኘው ኤፍሬም አጥናፉ ብርጌድ በውጊያው ከምታገኘው ተደጋጋሚ ድል በተጨማሪም በሰቦ ማስከዳ ጠበብ የብልጽግና ካምፕን እያፈረሰችው እንደሆነ የገለጸው ኤፍሬም አጥናፉ ብርጌድ ዘመቻ መሪ አምሳ አለቃ ማስተዋል ታደለም እንደነገረን ከጥይታችን የተረፈው የብልጽግና ታጣቂም አማራጩን ተጠቅሞም ከገዳዩ ስርዓት ራሱን ነፃ እያወጣ ነው ሲል ተናግረዋል። በመጨረሻ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሌላ ትኩሳት አስነሶም ኢትዮጵያ በትራምፕ አስር በመቶ ታሪፍ ተጥሎባታል ይህ አሜሪካው ፕሬዚዳንት ዶናልድ ቼ ትራምፕ በዓለም አቀፍ ንግድ ላይ አዲስ የታሪፍ እርምጃ ወሰዱ ረቡዕ ዕለት በዋይት ሀውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቋል ትራምፕ እንደ ገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለቶችን ለመቀነስ እያለመ ነው በአብዛኛው ሀገራት ላይ የተጣለው ታሪፍ ከ10% እስከ 49 የሚደርስ ነው ኢትዮጵያም 10% ታሪፍ ተጥሎባታል ለምሳሌ ቻይና 67% ታሪፍ አሜሪካን የምታስከፍል ሲሆን ትራምፕ በአዲሱ ታሪፍ ቻይናን 34% ያስከፍላሉ ኮምቦዲያ 9 ፐርሰንት ታሪፍ አሜሪካን ታስከፍላለች። አሜሪካ አሁን 49 ፐርሰንት የምታስከፍል ይሆናል። አሜሪካ የንግድ ጉድለቷን ለመቀነስና አሜሪካን ኢኮኖሚ ለመጠበቅ ይህንን እርምጃ እንደወሰደች የገለጹት ፕሬዚዳንቱም በርካታ ሀገራት ላይ የታሪፍ ጭማሪም የተደረገ ሲሆን የኢትዮጵያም ከነዚህ ሀገራት አንዷ መሆኑ ታውቃለች። ግብፅም ልክ እንደ ኢትዮጵያ ሁሉ 10 ፐርሰንት የተጣለባት ሀገር ነች። አድማጮች ለሰዓቱ ያስጎላችሁ መረጃዎች እነዚህ ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።